ሀና የማትወጣው ችግር ውስጥ ገብታለች። አባቷ በጣም በጠና ታመው ሶስት መቶ ሺህ ብር ለህክምና እንደሚያስፈልጋቸው በሰማች ጊዜ እንግዲህ ስራ ቦታ ሂዳ ኪችን ቁጭ ብላ በማልቀስና በመተከስ ያየቻት ሰላም ምን ሆነች ነው የምታለቅሽው የተከሽ እያለ ብጠይቃትም እንግዲህ ምን እንደሆነች ስላትነግር፣ ቤት ግን መሄድ እንዳለባት ትገልጽላታለች። ሰላምም ወደ ቤት እንድትሄድ ታደርጋታለች። ሆኖም ግን እንግዲህ ከዚህ በፊት እንዳያችሁት ምናሴ ሀሩን ሀሩ ሊረዳሽ ይችላል። የሚረዳኝ ነገር አንድ ነገር ቢኖር ከኔ ቢፈልግ እንጂ ስትለው፣ በፍጹም ለጽድቅ ነው የሚረዳሽ ያላትን ነገር ተከትላ እሱም በመጠየቅ ገንዘቡን ግን በአንድ ቀን ሊሰጣት እንደሚችል እና ሆኖም ግን በምላሹ አሁንም ቢሆን ሌላ ነገር እንድታደርግለት እንደጠየቃት በጣም ያሳዝናል። እንግዲህ ውድ ተመልካቾቼ እስከ መጨረሻ እንድትከታተሉኝ ከልብ አመሰግናለሁኝ። የቻናሌ ተከታታዮች ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫናት አትርሱ። በትህትና እስከ መጨረሻ ተከታ ሀና በጣም የምታሳዝንና ለአሳደጋት አባቷ ብላ ብዙ መስዋዕትነት የምትከፍል ልጅ ናት። ሆኖም ግን አንድ ጊዜ መጥቶ እፈልግሻለሁኝ እስኪ እንነጋገር ይላታል። ምንድን ነው የምናወራው? ባለፈው ስለ አባትሽ ሕክምና ጉዳይ አናገርሽ ነበር አላት። እና አለች። ሀና አላት እኔ እኮ ላግዝሽ እኮ ነው ያልኩት ለምንድን ነው ድርቅ የምትይው ቆይ አንተ ግን ለምንድን ነው እኔን ልታግዘኝ የምትፈልገው ማ ማለት አላት መተጋገዝ ባህላችን አይደለም እንዴ አላት አይ እንደና ማገዝ ከፈለክ እኮ በጣም ብዙ ጤናቸውን የሚሰቃዩ ሰዎች አሉ ለምን እነሱ ማገዝ አትችልም ምን እያልሽ ነው አንቺ ላግዝሽን ማለት ይህን ያህል ክፋት ነው እኔ እግዚአብሔር ይመስገን ሙሉ ጤና ያለኝ ሰርቼ መኖር መለወጥ እችላለሁ አለችው

በዛ ላይ ይህን መሰለ ውበት ይዘሽ ጊዜ ቤት መስራትሽ ምን ያህል የችግርሽ ከፍተኛ ነገር እንደሆነ ያስታውቃል። የችግር መጠን ከፍተኛ ቢሆንም ብዙ ነገር ጊዜ ነግር ያህል በአባቴ ጉዳይ የማንንም እርዳታ አልፈልግም፣ አባቴ የኔና የኔ ብቻ ነው ትለዋለች። ቆይ ምን እያልሽ ነው? እኔ እኮ አባትሽ አባቴ ይሁን እኮ አላልኩሽም። ማለት ሀሩን የምትነግረኝ ነገር ይገባኛል እኮ እስኪ ለማንኛውም አስብበታለሁ አለች። እናወራበታለን ማለት ምን ማለት ነው? እንደዚህ ስንሆን እኮ ልክን፣ እኔ ልርዳሽ ሳይሆን አንቺን ገንዘብ አበድሪ ብዬ የምለማመጥሽ ይመስላል አላት። ሀሩን አለችው እኔንም ተረዳኝ እንጂ አለች ሀናዬ። ላስብበትና መሆን ያለበትን ነገር እነግርሃለሁ አለችው። ለአንድ ጊዜና ለመጨረሻ ጊዜ ነው እንግዲህ ውሳኔሽ የምትነግርኝ። እሺ፣ ችግር የለም የሚበላ ነገር ትፈልጋለህ አለችው። አይ፣ አልፈልግም። አሁን የመጣሁት እቃ ረስቼ ስለነበር የተመለስኩት ይቅርታችሁ፣ ብሎ ሲሄድ ግራ ተጋባች ሀና። አሁንም ቢሆን ሀና የፈራችው ነገር ትክክል ነው። አንድ ሰው ከአንድ

ማስፈለጉን ታውቃለች። በዚህ መካከል ሰላምና ምናሴ በጣም እየተዋደዱ እናታቸው ከደች ፖዚቲ በጣም እያዘነችለት ለምን እንደምታዝንለት ሲጠይቃት እኔ እኮ አንተ በጣም ነው የምወድህ፣ ግን እማዬ ልትመጣ እኮ ነው አላት። እማዬ እንድትመጣ አልፈልግም እንዴ። ለምን እናትሽ እኮ ናት። እንዴት ነው እንዴት ልትመጣ የማትፈልጊው ሲት? እማዬ ከመጣ ጭቅጭቅ ይፈጠራል። ለምን ያችን የጠፋች 16 ዓመት ልኝ እንጂ እኔ የእንጀራ እናት እስክምትመስል ነው የምታየኝ። አንዳንድ ጊዜ እንዲያውም በጥፊ በአያት በአያት ይለኝ። እንዴ ምን ማለት ማለት እናትሽ እኮ ናት። እናት ይመጣኝ ማለት ሀሩን እዚህ ቤት ቀረ ማለት ነው። ሁለተኛ ደግሞ አንተ ለእናት ጋር ጭቅጭቃችን ሊቀጥል ነው። ለምን እኔ እኮ ወንድምሽ ነኝ፣ ለምን እጨቃጨቅሻ አለው ሲላት፣ አይ አንተ ማየን ስናገራት ብለሷ አግዘ ስለምትናገረኝ ቢሆንም እናታችን እኮ ናት አላት። ከዛ እንግዲህ እንደዛ እያሉ ምን ሆነና ያመሸው እያሉት መጣ ማለት ነው። እጄ ልታጠብ እርምግብ እንብላ እናቅርብ አሉና ምግብ ልታቀርብ ሰላም ወደ ዛ ሄደች እና ከዛ ምግቡን እንግዲህ አቅርበው እየበሉ እያሉ እንግዲህ ከዛ በኋላ እንግዲህ አብረው ተኝተዋል እነሱ ከዚህ በፊት እሷም በጣም እንትን ብላ ሀሩን ደግሞ ምኝታ ቤቱ ሄዳ ሀሩን ብላ ስትከሰቅሰው፣ ምን ነው አላት። አይ እሱ ምላሴ ሄዷል ቁርስ አቅርቢለት ስላለች፣ ቁርስ ላቅርብልህ ነይ? እሺ አቅርቢልኝ። እዚህ ምኝታ ቤት ልታመጭልኝ ትችያለሽ አላት። እሺ መጀመሪያ እጅሃ ላምጣ። እጅሃ አምጥተው ልታስታጥበው ስታስታጥቢ ነው አላት እኮ ታዲያ፣ ምንድን ነው ከዛ፣ ልክ ልትወጣ ስትል እጇን ይይዛታል። ልቀቀኝ እንጂ ምን እየፈለክ ነው አለችው። አንቺ ምን እየሆንሽ ነው አላት። እንደ አንተ ምንድን ነው የምትፈልገው? ትናንትና እያለቀሽ መሆንሽን እኮ ሰምቻለሁኝ አላት። ይመስለኛል አባትሽን ለማሳከም ገንዘብ ያጠሽ እና ምን ይሆን እኔ ወንድምሽ ቢሆን ምን አለበት አላት። በፈጠረሽ ልርዳሽ። እኔ እኮ እየፈራው አይደለም አልሻና ግን በቃ ጥሩ አይደለማች። አንቺን ከደበረሽ ከዚህ በኋላ እዚህ ቤት አልመጣም አላት። ማለት ነው ሲጀመር እዚህ ቤት የምመጣው አንቺን ፈልጌ እንጂ የሚያድርበት አጥቻ አይደለም። እኔ እኮ አልገባኝ፣ አንተ ይሄን ያክል የምታግዘኝ ለምንድን ነው የሚለው ነው። ከእኔ ምን ፈልገህ ነው? ከአንቺ ምንም ነገር አልፈልግም አላት። እዚህ ቤት ከዚህ በኋላ እንዲያውም አልመጣም አላት። ላግዝሽ እኮ እንጂ ሌላ ነገር አላልኩሽም። ሀሩን፣ እኔ እንደሱ ለማለት አይደለም አለችው። ምግቡን ስላመጣሽልኝ አመሰግናለሁ። መሄድ ትችያለሽ ሀሩን አለችው። መሄድ ትችያለሽ ብሎ ቆጣ አለባት። እሺ ካስከፋው ይቅርታ አድርግልኝ አለች። ትሄጃለሽ አላትና፣ እሺ ብላ ወጣች። ከዛ ስትወጣ ሰላምን አገኘቻትና ሰላም ደግሞ እንዴ ቁርሳት የትዛ ክፍል ደርሰሽ እየመጣሽ መሰለኝ ከምናሴ ክፍል ስትላት አዎ አለች። ምግብ እኮ ቁርስ ስጭው ብሎኝ ቁርስ ሰጥቼው፣ አለ እንድ ሀሩን አለ ሰላም። ድሞ በቃ እኔንም ቁርስ እዛው ይዘሽልኝ ያለቻትና መኝታ ቤት አብራ ከሀሩን ጋር ቁጭ ብላ ሰላም እየበላች ድንገት ስትሄድ እየተሳሳሙ እና እየተጎራረሱ ስታያቸው በጣም ደነገጠችና ሀና ወጣች። ይቅርታ አድርጉልኝ አለች። እየበላ ነው። ሌላ ምን ነገር አለ ሌላ ነገር ልታደረግ የሚያምርሃል እንዴ አለችው ሰላም። በይ እሺ ሀናዬ እቃ ሰሃኑን ሰተሽኝ ሂጂ አለች እና ሰወጣቻት፣ አንቺ ልጅቷ ነገር፣ ሌላ ነገር እኮ እያሰበኝ ነው። እና ብታስብስ አለችው ሰላም። ምን ችግር አለው ምን ችግር አለው ታያለሽ። እሷ ጥሩ አይደለም አላት። ከኔ ጋር ሌላ ነገር ግንኙነት ቢኖር ታፍርበታለ እንዴ አለችው ሰላም እንደሱ እንኳ አይደለም ማለቴ አላት። እሺ ለምን ወጣ ብለነ ውጭ ለምን ቁርሰን ያልጋብዝህም ይሄ ሳላት፣ ይሄን እንኳ ተው ምናሴና ሀና ይበሉታል፣ ይሻላል። እሺ አሉና ከዛ ሊወጡ ሲሉ አጋጣሚ የትዶ ነው ምናሴ ሲሏት፣ ወደ ቤተ ክርስቲያን ሄደዋል ብለዋቸው ነበር እና ከቤተ ክርስቲያን እነዚህ ልጆች ግን እንዶ ትንሽ ሀና ባየችው ነገር ተገርማ፣ ከዛ ምናሴ በር ከፍቶ ሲገባ እዚህ ነሽ እንዴ ሀናዬ አላት። መታ እንዴ አለችው እንዴት እንደራበኝ አታውቂም። ቁርስ አለ አይደለ? አላት አዎ፣ በቃ እኔ ነጠላ የምኝታ ቤት አንጣ። ሰላምንና ሀሩንን የሚያደርጉትን ምናሴ እንዲያይ ስላላፈለገች እኔ ላስቀምጥልን ለምን ሀና በጣም ምናሴ አሉት። ቤት ውስጥ ያላችሁ አልመሰለኝም። ሰላም አሁን ነው የመጣችው። ቁርስ እየበሉ ነበር። እና የት ልትሄዱ ነው? ቁርስ ልንበላ ውጭ። እንደ ቁርስ የተሰራ ውስ ሀና አሁን በሉ እያለች ነበር። የበላን መስሏት ነው የሰራሽው ምግብ ምኝታ ቤት አለ ሂጂና። እሹ እኛ በቃ ልንወጣ ነው ስተ ሰላም ያልጠመጣማቸውም እንዲ ያልተመቻቸውም ምግቡ አይ እንደ እሱ ሳይሆን ወጣ ብለን በልተን ልንመጣ ነው። ተባብለው ቻው ብለው እንግዲህ እነሱ ሲሄዱ፣ አሀ ለዚህ ነው ምኝታ ቤት እንዳልገባ የከለከልሽኝ ሀና ገባኝ አሁን አላት። ማለትን ነ ቆይ ምን እየተካሄደ ነው እዚህ ቤት ውስጥ? ምን ይካሄዳል? ሰላም እኮ አሁን ነው የመጣችኋል። ሀና አይ ልክ ያልሆነ ነገር አለ። ለዛ ነው ምኝታ ቤት እንዳልገባ አደረግሽኝ። ተይ በቃ ምንም ነገር ጠላይን አስቀምጭና ቁርሱን አስቀ አስቀምትልኝ እኔ እጅን ታጥቤ እመጣለሁ፣ አላትና ወደ ውስጥ ገባ። እሷም እንግዲህ እሺ ብላ ምግቡን እንግዲህ ለምላሴ አቀረበችለት። ምላሴ ምግቡን በልቶ በቃኛንሺ ሺ ዋላት ግን እኔ ምልህ ምላሴ የሆነ ጥያቄ ልጠይቅ ነበር አለች ሀና። ምንድን ነው አለችው። ከእናንተና ሀሩን ጋር ዝምድና አላችሁ ወይንስ ጓደኝነት ብቻ ነው? አለች ባየችው ነገር ተገርማ። ምንም ነገር የለም ጓደኛ ብቻ ነው። እንዴት ነው ጓደኛ ሆናችሁ ለምን ጠየቅሽኝ? አላት እድሜያቸው ትንሽ ይለያያል ብዬ ነው። እንዴት ጓደኛ ልትሆን ቻላችሁ ብዬ ግራ ገብቶ ሀሩን በእድሜ ትንሽ ይበልጠኛል ግን እኩያ ይመስለኛል አለች። ትውውቃችሁ እንዴት ነው? ትውውቃችን ምን መሰለሽ፣ እንደዚህ የልብ ጓደኛ እንዲሆን ነው እንድንቀጥል ያደረገን ነገር አለ። እንዴት ማለት? ሁለታችንም ሰው በሚያስፈልገን ሰዓት ነው የተገናኘ ነው አለችው። እና እንግዲህ ሀሩን እናት አባቱ እየተጣሉ ፍቅርን እንጂ ገንዘብ ያለ ፍቅር ምንም እንደማይሆን አውቆ ሲጋ እያጨሰ ራሱን እየጣለ እሱ፣ ደግሞ ምናሴ ጥናት እያጠና ትምህርት ላይ ነው። እንግዲህ የተገናኙት በዛ አጋጣሚ ነበርና ይህን ነገር ሁልች ጥሎ እንዲተው ያደረገው እሱ ማለት ነው። እና በዚህ አጋጣሚ ህመሜን ለሚረዳይ ሰው ህመሜን ሳስረዳው ይገባዋል አላት ማለት ነው። ይህ ነበር የኛ ግንኙነት ብሎ ቀጠለላት እና አባቱ ምንድን ነው ሲላት፣ አባቱ ነጋዴ ነው እናቱ ጋር ተለያይቷል። ከዛ ነው እኮ አንቺን ልገዝሽ የሚልሽ ገንዘብ ተው ሺህ ብር ምኑም አይደለም፣ ምኑም አይደለም። እና ሊያግዝሽ ይፈልጋል እና ይገዝሽ። እኔ እኮ የፈራሁት ሌላ ነገር እንዳይሆን ነው አለች። ምናሴ እያጠና ነበርና ሄዳ እኔ ራሴ ሰርቻለሁ፣ እንግዲህ ብሉ። ግን በጣም ቀን መጥቶ ነበር፣ ጓደኛ። ምን አለሽ? የአባቴን ሕክምና ሙሉ ወጪ ሊሸፍንልኝ ቃል ገባልኝ። የምርሽን ነው? አዎ የምሬን ነው። እኔ ከማንም እርዳታ ጠይቄ አላውቅም ነበር፣ ግን እሱን አፉ አውጥቼ ጠየኩት። ግን እሱም አላሳፈረኝ። በጣም ደስ ብሎኛል፣ ሀናዬ ይሄን ነገር በማድረጉ ተደስቻለሁ። አሁንማ ተረጋ አረጋገጥኩ እኮ መልካም ጓደኛለህ አለችው። ምን ነው ምናሴ፣ ደስ አላለህም እንዴ አለችው ትክዝ ሲል ደስ ብሎኛል አለ እና ፊት ቀየር አለብኝ የአባትሽ ህክምና ከተጠናቀቀ በኋላ ወደ ደሴ ትሄዳላችሁ? አዎ ደሴማ እንመለሳለን። ምን ነው? አለችው እኔ እንጃ፣ እኔ ለምጄሽ ነው መሰል በጣም ለመሄድ ስታስቢ ደስ አላለኝም። አዎ እኔም ባልሄድ ደስ ይለኛል፣ ግን ደሴ የተወለድኩበት ሀገሬ ናት እና መሄድ እፈልጋለሁ። እሱስ ትክክል ነሽ። ከዛ ደግሞ እመጣለሁ፣ ክረምት ትምህርት ቤት ሲዘጋ እየመጣ አንተም ትጠይቀኛለህ አለችው እሺ፣ እንዳይመሽብግ ደግሞ ጊዜው ገና ነው፣ እናወራበታለን። አይዞህ አለችው እሺ፣ ሰላም እደር የለኝ አለና ሸይ ይገኛል ምናሴ በጣም ሀናን የሚወዳት እና የሚሳሳላት ነው ግን እውነተኛ እህቱ መሆኗን ሲያቅ ምን ሊሆን በጣም እንደሚደሰት እርግጠኛ ነኝ በዚህም መካከል እንግዲህ ደስ አለውና ሀና ልታግዛት እንደሆነች ነገረችኝ። ይሄንንም ወሬ ብላ ነገረች። ይህ አለው እንዴ ምንድን ነው? ለሌላ ያለችው ነገር እኮ ትልቅ ነገር ነው። ቀላል ነገር እኮ ያደረግኩላት። አታካብዳለሁ የሰውን ደስታ ከመጋራቱ በላይ የሚያስደስት ነገር የለም። ምን እያልክ ነው? ምላሴ አለው ሶስት መቶ ሺህ ብር ምንድናት አለ ለእሷ ከባዷ ነው። ለአንተ ቀላልህ ነው። አንተ ጥሩ ነገር ነው ያደረግክላት ምላሴ የማታውቀው ነገር እኮ አስመስለኝ። ማወቅ አለማወቅ አይደለም፣ ፊቷ ላይ የነበረው ደስታ ሳይ በጣም ተደስቻለሁኝ። በጣም ተደሰትኩኝ አለው። እሺ አንተ ልጅ ግን ለዚህች ልጅ የተለየ ስሜት ሳይኖር አይቀርም። አንተ ደግሞ ምንድን ነው? ስንቴ ልንገር? እያሳዘነች ነው እንጂ ለእሷ ስሜት ምንም ነገር የለኝም። ባይኖረህ ይሻልሃል። ለምን አለው? እባክህ ቀልድ ነው ብሎ አስቀየሰው ና። ከዛ ተለያዩ። ሀሩን ገንዘቡን ይዞ መጥቶ መቼ ነው አባትሽን ይዘሻቸው ልትሄጂ አሰብሽው? የገንዘቡን ካገኘሁኝ ምን ዛሬና ነገ አስባለኝ አለችው። እሺ አንቺስ በምላሹ ምን ልትሰጭኝ አሰብሽ? አላት። ማለት አሊሀና ምን እሰጥሃለሁኝ? እኔ ምን አውቃለሁ? መቼ ምን ያክል ገንዘብ በነጻ ስጠኝ አትኝም። ታዲያ እርዳታ ማለት ምን ማለት ነው አለችው። እኔ ስለ እርዳታ ብዙም አላውቅም። ሀሩን ምን እያልከኝ ነው? አለችው። በምላሹ አላት እንድታገቢኝ ይፈልጋሉ። ምን አለችው። እንግዲህ ልታገቢኝ ካልፈለግሽ ግን አላስገድድሽም። ማለት ግን ደግሞ ለአንድ ቀን ምሽት እንኳ አብረን እናሳልፍ የመረህን ነው እያወራህ ያለው አለችው። እና ስታስብ ይህን ያህል ገንዘብ ዝም ብዬ መሰጥሽ ይመስልሻል? እኔ እኮ ለጽድቅ ብላ የምትሰጠኝ ነበር የመሰለኝ። አንቺን እያየሁ እንደዚህ አይነት ነገር ሊጋብዝ ፈጣሪ ራሱ ይቆጣል፣ አላት። ሀና በህይወቴ እንዳንቺ አይነት ሰው አይቻላቅም። ስለዚህ እርግጠኛ ነኝ ባልኩሽ ነገር ከተስማማልሽ አትስማሚ ማለት፣ እንደዚህ አይነት ነገር በፍፁም ብፈልግ ኑሮ ወሎ ደሴ ላይ አልወጣም ነበር፣ ለአባቴ ቀርቶ ለሌላም ይተርፍ ነበር። እንደዚህ አይነት ነገር ስለማልፈልግ ነው ዝቅ ብዬ ያለሁት። የአባት ህይወት በእጅሽ ነው። አባቴ ሞቼ ባዲ ነው እንኳ እኔን አቶ መኖር ስለማይችል እኔ መቼ ልግደል እልሻለሁ? ክብሬ ለእኔ ሴት የሴትነት ክብሬ ከአባቴ ህመም ይበልጥብኝ? የሴትነት ክብሬሽን ከአባቴ እያስበለጥሽ ነው? አዎ፣ በደንብ ነው። ከሴትነት ክብሬን ያስከበረኝ አባቴ ነው። ስለዚህ አባቴ ይህን ቢሰማ ራሱን ደስተኛ አይደለም። ስለዚህ አላት። በአባቴ ሺወት እየጨከንሽ ነው ማለት ነው ሲላት፣ ይሙት። ሲጀመር አባቴን የፈጠርከው አንተ አይደለህም አለችው። የሴትነት ክብረትን ያሳየኝ አባቴ ነው፣ ክብሬ ነው ለእኔ። ሲጀመር አባቴን የፈጠርከው አንተ አይደለም። አንተ ግን ገንዘብ እሰጣለሁ አልሰጥም ስላልክ አባቴን ከሞት አታዲ ነው አለችው። እና አንቺ የሚሻልሽን ታውቂያለሽ። አንተ ያልከኝ ሰምቼ አባቴን ራሱን ከሚያጠፋ በሽታው ቢገለው ይሻለኛል አለችና ሄደችው ከዛ እንግዲህ ሀሩንም ይሄ ሴትነት ያልሽው ምንም ነገር እንደማይጠቅም ስታውቂው አንድ ቀን ትጸጸችበታለች ብሎ ጥሏት ይወጣል። ከዛ ምናሴ ደግሞ ለማመስገን ብሎ ወደ ሀሩን ይደውላል። ዛሬ እኮ የእሷን እኮ እርዳታ ልትሰጣት አባቷን ልታሳክምላት እንደሆነ ሰምቻለሁ፣ ግን እኔ ፈተና ስለነበረኝ ትምህርት ስለነበረኝ አልመጣሁም ብሎ ሲደውልለት ምን ይሆናል? አልተሳካም እኮ እሱ ነገር እኮ አልተሳካም። ገንዘቡ እጄ የለም። ገንዘቡማ እጄ ላይ አለ። እና ምን ተፈጠረ? ሀሳቧን ቀየረች። እኔ እኮ የገባት መስለኝ ነበር። መች እንደዚህ መስለኝ ነበር። ምን ማልክ ነው ሀሩን? ስለምንድን ነው የምታወራው? ብሎ ተናደደ። ምላሴ ገገማ ነገር ነች። ራሷን የተለየ ሴት አድርጋ ነው የምትቆጥረው አለው። ለማንኛውም ማታ እናወራለን። ከቤት እንገናኛለን። አሁን መሄድ አለብኝ። ግራ አጋባሃኝ አለ ምላሴ ከአንተ ጋር ልተኛ ምናምን ስላለች ነው እንዴ? እንዴት ነው ይሄ? ምን እያልክ ነው? አሎ አሎ ቢለው ይዘ ሀሩንም አዞረው እና ራሱን ቁጭ ብሎ ህመሙ ተነሳበት ማለት ነው። ከዛ እሱም ሀሩን ቤት ሲመጣ በጣም ስልክን ድጋግሜ ስደውል አትመልስም፣ እየጠበቅኩ ነበር። አ ከሀና ጋር ምን እንደተፈጠረ ትነግረኝ ትችላለህ አለው። ከሀና ጋር እራሷ ለምን አጠይቅም እራሷ ወደ ቤቷ ሄዳለች። ስጠይቃት ምንም ልትነግረኛል ፍቃደኛ ደለች። እንዲያውም ገንዘብ የለውም አያለች ቀዳዳ በላት አ ገንዘቧን ይዜላት ነው የመጣት እና ቆይ በስልክ አብረንተኛልካት እን ምን ችግር አለው አለ። በላንተ ሀሩን በጣም ርካሽ ሰውን አንተ ከቤቴ ውጣልኝ። ከዚህ ምን እየቀለርክ ነው? አ እንደ ታላቀ እንዲሚያይቼ ነበር ሀና ላይ አይዞች ብዬ ተስፋ የታልኩባት የምሰጣት እኮ ትንሽ ገንዘብ አይደለም። ይህ ገንዘብ የአባቷ ጤናው ለእናንተ ቤተ ቤተሰብ ግን የምሳ እንኳም እንደማይበቃ እኔም አንተ እናቃለን አለው። ቆይ አንተ ለምንድን ነው ግን እንደዚህ የምትላት ሰላም? በጣም ተወድሃለህ። በእሷ ላይ ልትጫወት እየሞከር እየገባ ዝም ያልኩ ስለማከብር ነው። እንዴት በእህቴ ላይ እየተጫወት እንደገና። አንተ ምናሴ ለሰራተኛ ተቆርቁረህ እኔን እየተናገርከኝ ነው? አዎ ከዚህ በላይ ከተነጋገር መልካም ወደ መጥፎ ይመለሳል፣ አለው ወጣልኝ፣ ውጣልኝ ብሎ እየገፈታተረ ሲያስወጣው፣ ማንነቴን አሳውቀኛ። የምሬን ነው፣ አዎ የምሬን ነው። ሁለተኛ ቤታችን እንድትመጣ ላይህም አልፈልግም። በህቴ ላይ እየተጫወትክባት እንዴት ነው አንተ ጓደኛ፣ ወንድሜ ብዬ የሚይዝ ብሎ በሩን አስወጥቶ ዘግቶበታል ማለት ነው። ምናሴ በጣም ተናደዋል። በዚህ ተጠናቋል።